ሰላም ሰላም ልጆ ሲርበው ወይም ሲርባት ምን አይነት ምልክቶችን ያሳያሉ? ህጻናት የእውነት ሲራቡ ማወቅ ምግብ መፈለጋቸውን ለማረጋገጥ ይረዳል። የህፃናትን የረሃብ ምልክቶችን መረዳት ደግሞ ህፃናትን በሰዓቱ ምግብ እንድንመግባቸው ይጠቅማል። ከዚህ ቀጥሎ ህጻናት ምግብ ለመመገብ ዝግጁ መሆናቸውን የሚያሳዩ ሰባት የረሃብ ምልክቶችን እናያለን። እስከ መጨረሻው አብራችሁን ቆዩ። አንደኛው የህፃናት የረሃብ ምልክት የጭንቅላት እንቅስቃሴ ነው። ህፃናት ሲርባቸው ጭንቅላታቸውን ከአንድ ጎን ወደ ሌላ ጎን ሊያንቀሳቅሱ ይችላሉ። ሁለተኛው የህፃናት የረሃብ ምልክት አፍ መክፈት ነው። ህፃናት ሲርባቸው አፋቸውን ሊከፍቱ ወይም ምላሳቸውን ሊያወጡ ይችላሉ። ሶስተኛው የህፃናት የረሃብ ምልክት የእጅ እንቅስቃሴ ነው። ህፃናት ሲርባቸው እጃቸውን ጣቶቻቸውን ወይም እጃቸውን ጭብጥ አድርገው ወደ አፋቸው ሲያመጡ ልንመለከት እንችላለን። አራተኛው የህፃናት የረሃብ ምልክት ህፃናት ሲርባቸው ከንፈራቸውን ማሞጥ ሞጥ ይታይባቸዋል። ለመጥዋት የተዘጋጁ መስለው ከንፈራቸውን ሲያሞጡ ሙጡ ልንመለከት እንችላለን። አምስተኛው የህፃናት የረሃብ ምልክት ህፃናት ወደ ጡት ወይም ወደ ጡጦ ልጥፍ የማለት ነገር ሲያሳዩ ነው። ሌላው ህፃናት ጉንጫቸውን ወደሚነካው ነገር አፋቸውን የሚያንቀሳቅሱ ከሆነ አንዱ የረሃብ ምልክት ሊሆን ይችላል። በመጨረሻም የህፃናት የረሃብ ምልክት ማልቀስ ነው። ማልቀስ እስካሁን ካየናቸው የረሃብ ምልክቶች ዘግይቶ የሚታይ ስለሆነ ህፃናት ማልቀስ ከመጀመራቸው በፊት ምግብ መመገብ ጥሩ ነው። ያስታውሱ ህፃናት አለቀሱ ማለት ሁል ጊዜ ተራቡ ላይሆን ይችላል። ምቾት ሳይሰማቸውም ሲቀር ሊያለቅሱ ይችላሉ። ለምሳሌ ዳይፐር ለመቀየር ወይም በጣም ሲሞቃቸው፣ ሲቀዘቅዛቸው፣ ወይም ሲታመሙ ወይም ሆዳቸውን ሲቆርጣቸው እና የመሳሰሉት ችግሮች ሲገጥሟቸው ሊያለቅሱ ይችላሉ። አብራችሁን ስለቆያችሁ አመሰግናለሁ። ይህን መረጃ ጠቃሚ ሆኖ ካገኙት ላይክ ማድረግዎን አይርሱ። ለተጨማሪ መረጃዎችም ይህንን ቻናል ሰብስክራይብ ያድርጉ። ስለተከታተላችሁ እናመሰግናለን። በቀጣይ በሌላ መረጃ እስከምንገናኝ በደህና ቆዩ።